ከአንድ ክፍለ ዘመን በላይ እድሜ ያለው የኢትዮጵያ የፋይናንስ ዘርፍ የሚፈልገውን ያህል እድገት ሳያስመዘግብ ቆይቷል። ባለፉት ጊዜያት የፋይናንስ ዘርፉም አስቻይ የፖሊሲ ማዕቀፎች ያልነበሩት መሆኑ ለዚህ እንደ ምክንያት የሚጠቀስ ነው። ይህንን ችግር ለመፍታትም ዘመናዊ የፋይናንስ ስርዓት ተጠቃሚነቷን የሚያረጋግጡ ማሻሻያዎችን በማከናወን ኢትዮጵያ ውጤት ማስመዝገቧን ፕሬዚደንት ታዬ አጽቀሥላሴ ተናግረዋል። በዛሬው ዕለት በተጀመረው የኢትዮጵያ ፋይናንስ ፎረም ላይ ባደረጉት ንግግር ነው ይህንን ያሉት። ይህ ፎረም በፋይናንስ ጉዳዮች ላይ ያሉ እድገቶችን ለመገምገምና የተቀናጀ ተነሳሽነት ለመገንባት ጠቃሚ ዕድል እንደሚሰጥ አምናለሁ። በኢትዮጵያ ዘመናዊ የባንክ ስራ ከመቶ ዓመታት በላይ ያስቆጠረ ታሪክ አለው። ይሁን እንጂ የእኛ የፋይናንስ ሴክተር በተለያዩ ምክንያቶች ሙሉ በሙሉ ሊከፈት አልቻለም። በታሪክ የኢትዮጵያ መንግስትና አስተዳደር ተከታታይነት ያለው የኢኮኖሚ ልማት ፍልስፍናን ሲከተሉ በአብዛኛው ወደ ማዕከላዊነት የሚመሩ የኢኮኖሚ ሞዴሎች ያዘነብላሉ። የፋይናንስ ዘርፉ ቁል የሆኑ ሀገራዊ እቅዶችን ለማስፈጸምና የመንግስትን ዋና ዋና ፍላጎቶች ለማሟላት እንደ መሳሪያ ብቻ ለመጠቀሚያነት ሲውል ቆይቷል። ይህ የኢኮኖሚ ስርዓት ለዘመናዊ የፋይናንስ ዘርፍ እድገት ብዙ ቦታ አልሰጠም ነበር። በእነዚህና ተያያዥ ምክንያቶች በኢትዮጵያ የፋይናንስ ዘርፉ እድገቶች ውስንነት ውስጥ እንዲቆይ አድርጓል ያሉት ፕሬዚደንት አያዝ ቀስላሴ ባለፉት የለውጥ ዓመታት ኢትዮጵያ በኢኮኖሚ ዘርፍ የወሰደቻቸው እርምጃዎች ለዘርፉ መነቃቃት ሚና መውሰዱን አንስተዋል። እርምጃው ግልጽ የሆነም ተወዳዳሪና የግሉን ዘርፍ አሳታፊ በማድረግ አዲስ የኢኮኖሚ ስርዓት በመፍጠር የውጭ ቀጥተኛ ኢንቨስትመንትን እንዲስብ የሚያደርግ መሆኑን በመግለጽ የማክሮ ኢኮኖሚ ማሻሻያው ወደ መሬት በወረደ በአጭር ጊዜ ውስጥም አመርቂ ውጤት ማስመዝገቡንም ያነሳሉ።

ኢትዮጵያ መዋቅራዊ ተግዳሮቶችን ለመቅረፍና ሀገሪቱን ወደ ዘላቂ የኢኮኖሚ ለውጥ ለማራመድ የተሟላ የማክሮ ኢኮኖሚ ማሻሻያ መርሃ ግብር ይፋ አድርጋለች። በዚህ ማሻሻያ ሶስት ቁልፍ ነገሮች በጣም ጎልተው ታይቷል። የመጀመሪያው ማሻሻያው ትኩረት ተሰጥቶበት የተዘጋጀና አተገባበሩም በጥብቅ ጥንቃቄ የተከናወነ መሆኑ ነው። ሁለተኛው የማሻሻያው ስኬት የሚለካው ከፋይናንስና የልማት ተቋማት ጭምር የሚታዩ አበረታች እይታዎች መኖራቸው ነው። ሶስተኛ፣ አሁን ባለበት ደረጃ አበረታች ውጤቶች መታየታቸው ማሻሻያው ተግባራዊና ሊደረስ የሚችል ለመሆኑ ማረጋገጫም ነው። እነዚህ የተመዘገቡ ስኬቶችን ለማስቀጠል እንዲቻል ጥረቶች ተጠናክረው እንዲቀጥሉ ማድረግ የሚገባ መሆኑን ፕሬዚደንት ታዬ አስቀስላሴ አንስተዋል። ለዚህ ደግሞም ሶስት መሰረታዊ ሀሳቦችንም በማስቀመጥ አንደኛው የፋይናንስ ዘርፉ የአገልግሎት መጠንና አድማስ በፈጣን ሁኔታ ማስፋት አለበት። ይህም የአገልግሎት ደረጃን በማሳደግ ደንበኛን ማዕከል በማድረግ እንዲሁም ጂኦግራፊያዊ ተደራሽነትን በከፍተኛ ሁኔታ በማስፋት ነው። በሁለተኝነት የፋይናንስ ሥነ ምህዳርን በሀገሪቱ የኢኮኖሚ መሰረት እንዲሆን ማድረግ ይገባል። በሶስተኛ ደረጃ በዘርፉ እድገትን ለማስቀጠል የፋይናንስ አካታችነት እና በሰው ካፒታል ላይ ኢንቨስት ማድረግ የግድ ነው። በሁሉም የሀገራችን ጥግ እና የኅብረተሰባችን ክፍል ለመድረስ መጣር አለባችሁ። ከሀገር በቀል የኢኮኖሚ ትግበራ እስከ ማክሮ ኢኮኖሚ ማሻሻያ ድረስ ኢትዮጵያ ባለፉት የለውጥ ዓመታት የኢኮኖሚ ዘርፎቿን ለማሻሻል የወሰደችው እርምጃ ነው። ይህ እርምጃ ደግሞ በፋይናንስ ዘርፉም እንዲደገፍ የሚጠበቅ ነው። በዛሬ ዕለት የተጀመረውም የኢትዮጵያ ፋይናንስ ፎረም 2025ም ይህንኑ እንዲያግዝ የታለመለት ነው። ከ1500 በላይ የፋይናንስ ባለድርሻ አካላትም በዚህ ፎረም ላይ በመሳተፍ ላይ ይገኛሉ። የፋይናንስ ፎረሙ የፋይናንስ ዘርፉን አንገብጋቢ ችግሮች ለመቅረፍ የግሉን ዘርፍ ጥያቄ ወደ መድረክ ለማምጣትናም በችግሮች ላይ የመፍትሄ ሀሳቦችን ለማዋጣት ጠቀሜታውም የጎላ መሆኑ ተነግሯል። ይህ ስብሰባ ለኢትዮጵያ የፋይናንስና ና የኢኮኖሚ ዘርፍ ታሪካዊ መንገድ በሚገኝበት ወቅት የሚደረግ ነው። ኢትዮጵያ በትኩረት ሪፎርሞች ላይ እየተጋች የምትገኝ ሀገር ናት። በመሆኑም ፎረሙ የተሻሉ ንግግሮችን ለማድረግ አስቻይ ሁኔታዎችን ይሰጠናል። ባለፉት ጥቂት ዓመታት ብሔራዊ ባንክ ከግሉ ዘርፍ እንዲሁም ከመንግሥት ጋር በቅርበት በመስራት የተተገበሩ የማክሮ ኢኮኖሚ ማሻሻያዎችን በተሻለ መልኩ ለመተግበር እየሰራን እንገኛለን። በእነዚህ ሁለት ቀናትም ጉዳያችን ሆኖ እንነጋገር